ማርያም ትችያለሽ ቤት ጌታ እንዴት እንደሚጣፍጥ መተናል ይላል። በበራታ ነው የመጣነው ዛሬ፣ ይህን የመሰለ የሚያምር በራታ ለቁርስ አዘጋጅቻለሁ። ከምን ጋር እንደምበላው፣ ከምን ጋር እንደሆነ የሰራሁት አብረና ያለ ማለት ነው። ሙሉ ቪዲዮን እዩት። ከማየታቸው በፊት ግን ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እንድትጀምሩ እንዲሁም ኮሜንት አስቀምጡልኝ። በቀጣይ ደግሞ እንድሰራላችሁ የምፈልጉት ምግብ ካለ እሱንም ኮሜንት ላይ አስቀምጡልኝ። ስለምታበረታቱኝ አመሰግናለሁ። ወደ ቁርሱ። ሰላም፣ ሰላም በሙሉ ዓለም ላይ ምትኖሩ ቤተሰቦች፣ ለዚህ ዩቱብ ቻናል ቤተሰብ የሚያሉናቸው ቤተሰብ የሚሆናቸው በያላቸው በሰላማቸው ብዝት ይበልልኝ። ለዚህ ቤት ቤተሰብ ያልሆናቸው ሰብስክራይብ እያረጋቱ ቤተሰብ እንድትሆኑ እጠይቃለሁ። ዛሬ ቁርስ አብረን እንብላ። አሁን የምናየው በራታት እንዴት እንደምናዘጋጅ በቀላሉ እናያለን ማለት ነው። እዚህ ጋር ደቀታለኝ የሚያስፈልጉኝን ግብዓቶች እንዳላዘጋቸዋለሁ። ምንም ብዙ ነገር አያስፈልገኝም። እኔ ሰፍሬ አይደለም የምጠቀም እንደዚህ በግምት ነው ማለት ነው። የምፈልጉትን ያህል መጠቀም ትችላላችሁ። ቀላል ስለሆነ ማለት ነው። የሚከብዳችሁ ነገር አይደለም ትንሽ ስኳር እጨምራለሁ። ስኳር አለመጨመር እንችላለን። ይሄ የኛ ፍላጎት ነው። ስኳር አለመጨመር ይቻላል። ጨው ጨምራለሁ። እኔ ከዚህ ውጭ ሌላ ምንም የምጨምረው ነገር የለም፣ ከውሃ ውጭ ማለት ነው። ግዴታ ጠረጴዛ ላይ አድርገን አይደለም፣ በሰሃን ላይ ማውካት ይቻላል። በአረበኛው በራታ ነው፣ በአማርኛው ቬታ የሚሉት በእንግሊዝኛ ነዋ ቤታ የሚባለው እንደዛ ማለት ነው። አረብ ሀገር እያለሁ በጣም የሚወዱት ምግብ ነው ማለት ነው። እሺ አሁን እንደዚህ አድርገን አብኩተን ጨርሰናል ነው ማለት ነው። ይሄው ልስላሴ ይሄን ይመስላል። ስለዚህ ሰዚ በሚፈልገው መጠን እቆራርጠዋለሁ ማለት ነው። አብኩታችሁ ሶስት ደቂቃ ምናምን እንደዚህ ከቆራርጣችሁ በኋላ ታሳረፉት፣ አምስት ሶስት ደቂቃ አሪፍ ይሆናል። ስዳምጡት አያስቸግራችሁም ማለት ነው። ለመዳመጥ የሚያስፈልገን መዳመጥ የሚያስፈልገን ግዴታ አይደለም። ዶቄት ዘይት፣ ትንሽ ጠረንቤዛ እንደዚህ ያርካለ። አላቆየሁትም እኔ ማታ እንደቆረጥኩት ስለሆነ ነው እንጂ እራሱ ሄዳ ያኛው እየቆየን ሲመጣ አያስቸግርም ማለት ነው። ዘይት ከዛ ዱቄት፣ ዱቄቱ የሚጠቅመው መሀሉ ክፍትፍት እንዲልልና በኋላ ማለት ነው። አንዳንድ በራታዎች እንደዚህ ከአረጋችሁ በኋላ እንደዚህ ጠረጴዛ ላይ ይመጡታል። ጠረጴዛ ላይ ግን ለመምታት ስታስቡ ማለት ነው ቢያንስ ከሀያ እስከ ሰላሳ ደቂቃ አብክታችሁ እንደዚህ ማሳረፍ አለባቸው። አሁን ይህንን ብመታውን ይበጠሳል። ምክንያቱም እንትን አላለም፣ ቁጭ አላለም ተቦክቶ ቁጭ ስላለ ጥንካሬ የለውም ማለት ነው። መጨረሻ ላይ ግን አንድ አሳያቸዋለሁ ማለት ነው። ጨዋታ ነው። ይመስለ ይመስለበት ነገር የተጫወተ ተጠቀመ እና የተጫወተ ተጠቀመ ይባላል። ስለተበጠሰ ምንም ችግር አይፈጥርብኛል። አሁን እሳተ ምናምን አዘጋጅና ደግሞ ወደ ጋገር አንቀዋል። ቤተሰቦቼ ግን እስኪ ከመጋገራችን በፊት አንዴ ላይካችሁን አሳዩኝ ኮሜንት አስተያየት ማንኛውንም አስተያየት ይቀበላለሁ እንዲሁም ደግሞ ሰብስክራይብ አድርጉልኝ ሼር አድርጉልኝ ማለት ነው የቻላችሁ ትንል እስቲ አምሳ ሽን ንግባ አረ ቤተሰብ ት ነን ወገን የውሌት ነው አምሳ ሽ አስገቡኝ እውነት እስቲ ለዚህ ስራ አሁን እንገግራለን ማለት ሊጣችን እንደዚህ ኖሪና ው እንዳይደርቅባችሁ ግን በፎጣ መክደናችሁን እንዳትረሱ ከዳመጣችሁት በኋላ እንደዚህ በፎጣ ወይም በላስቲክ በላስቲክ መክደን ትችላላችሁ ማለት ነው ከዛ እንደዚህ ያረኩኝ መዳመጥ ይችላለሁ ማለት ነው። በምፈልገው ስስ፣ ከፈለጋችሁ ስስ፣ ወፈር ያለ ከፈለጋችሁ ወፈር ያለ፣ ይሄ እናንተ ምርጫ ነው ማለት ነው። ምንም አያስቸግራችሁም። መዳመጡ ግን እኩል እንትን ማንጣት አለባቸው። እኩል ሳይዝ ማለት ነው። ማለት አንድ ወፍራም አንዱ ቀጭም መሆን የለበትም። ሲበስል እኩል እንዲበስል ማለት ነው። በደንብ አልሰማ የመጨረሻ ጌጣችን አፍቼ ዳመጥኩት ከሰል ስለሆነ ፓወር የለውም ነው። ከመቆም መስራት ነው። ሰር እንትን ካለ በኋላ እንገለብጠዋለን። ማሳቀ እየገለባበት ነው ማብሰል ማለት ነው። እኩል እንትን እንዲነፋለን የሰራሁት በዋነኝነት ፉል ፓፓጋኖች ወይም ደግሞ የበድንጀን እንትና የሰራው ይሄንን ከዛ በራታ ይህን የመሰለ የሚያምር በራታ ሰርቻለሁ ማለት ነው። ት ት ንትም ሰርታችሁ እንድትበሉ ማለት ነው። በጣም የምትወዱት በጣም ዳቦ ማቅረብ ያለው እንደ አማራጭ ዳቦ የሚፈልግ ካለ ብዬ ማለት ነው። እንደምታየት ፉሌ በጣም ነው የሚያምረው ፉሉ ራሱ ከሻይ ጋር እንበላለን ማለት ነው። ከረከ ቢሆን ደስ ይለኝ ነበረ ትላለች እና ቤተሰቦቼ ይህንን ይመስላል እንደምታዩት ማለት ነው። ከዛ የሰራነውን ፉል እንቀምሳለን ማለት ነው። እዚህ ጋር ቲማቲም አለ። ቲማቲም፣ ቃሪያ፣ እርጎ ፉሉን አብረን እናረግና እንደዚህ ያው አቃላችሁ ረጅም ሰዓት ቁሜ መብላት ብችል ጭ ስብ ብበላ ደስ ባል ነበር፣ ማለት ነው። ግን ለእናንት ለማሳየት ያለ ይሄኛው የምንቅመሰው እና ከዛ ግን ቁጭ ማለት ቁሜ አልችልም። ይሄኛው ዛተር ነው በነገራችሁ ላይ፣ መል ላይ ያለው ና ወዳ ዘይት አድርገበት አለው ማለት ነው። ማርያም ትችያለሽ ያለች ጌታ እንዴት እንደሚጣፍጥ ለምን በማንኪያ ወጣ በጀል እንደዚህ በቃ እንደዚህ ዛቅ እያደረጉ ሲበሉት ነው። ወይኔ ማርያምና መላ ቪዲዮ ቪዲዮውን ሰራላችኋለሁ። ማለት እኔ ባባ ገኖች ሽንኩርትና ፐርስሊ ቅጠማ አስገብተን ነበር ምናውቀው ይህ ምንም የለውም ነው። በመድሃን ያለም እንዴት እንደሚጣፍጥ ራሴ ስለሰራት እያሽቀበጥኩኝ አይደለም ይወት በጣም ስለሚጣፍጥ ነው። ምም ነው በቃ ለስቶና ትፈላለ ማለት ነው።